እንኳን ደህና መጣችሁ። ስሜ ሚስተር መለስ ይባላል። የሐመር አካዳሚ ዋና ዳይሬክተር ነኝ። ሚስተር መለስ፣ በመጀመሪያ በጣም ነው የምናመሰግነው ስለ ልጆቻችን ለመጠየቅ በራችሁን ክፍት አድርጋችሁ ስለጠበቃችሁን በጣም ደስ ብሎኛል። ግን ጥያቄ ያለኝና ጥያቄ እንዲመለስልኝ ነው የመጣሁት። ግቢያችሁን አይቼዋለሁ። በጣም ጥሩ ፋሲሊቲ ነው ያለው። ለልጆች የሚሆን ምቹ ነው በጣም። ሎኬሽናችሁ በጣም ጥሩ ነው ከምንኖርበት ቦታ አንጻር እንዴት ምንድነው እናንተ ለየት የሚያደርጋችሁ? ሐመር ምን ማለት ነው የሚለውም በጣም ማወቅ እፈልጋለሁ። ሐመር ማለት የኖህ መርከብ ነው። ኖህ በዛን ዘመን፣ በጥፋት ዘመን ትውልድ ከተለያዩ ፍጥረታት መርጦ፣ አንዳንዳንድ መርጦ እንዳሻገረ ልክ ሐመር ገንብተን ትውልድ እናሻግራለን ነው ሞቷችን፣ መፈክራችን። ስለዚህ ትርጉሙ ሐመር ማለት የኖህ መርከብ ማለት ነው ባጭሩ። ሌላ ለየት የሚያደርገን ዋናውና ከሌሎች ትምህርት ቤቶች በመምራን በመምህራን የተገነባ በትምህርት ባለሙያዎች የተገነባ በጣም ተቀናጅቶ የሚሰራ ጠንካራ የሆነ ሊደርሺፕ ያለው ከፍተኛ የሆነ ክትትል ያለው ልጆቹ ላይ የሚሰራ ተግቶ የሚሰራ ተቋም ነው። ይሄ ለየት ያደርገናል። ምግባሩ ላይ ምን ምን ነገሮችን ትሰራላችሁ? ተባረኩ የሐመር ተማሪዎች ተባረኩ ተባረኩ። እደጉ እደጉ ጎበዞች ጎበዞች፣ ስነ ምግባራችሁ ራሱ ተባረኩ ተባረኩ እደጉ እደጉ እደጉ ጎበዝ ጎበዞች ጎበዞች። እድግ እድግ እድግ በሉ። አመሰግናለሁ አመሰግናለሁ ልጆች። እንደ እንዴ ተባረኪ ተባረኪ። እንዴ እንደው ትልልቅ ሰዎችን የሚያከብር ልጅ የተባረከ ልጅ ነው። የተባረከ ልጅ ደግሞ ሀገሩን ያከብራል፣ ታላላቆቹን ያከብራል። እንደውም ብሎም ሀገሩን ጭምር ያስጠራል። የተባረኩ ተባረኩ ልጆች በጣም ነው የማመሰግነው። እስቲ ከእናንተ መሃል ስለ ሐመር የሚነግረኝ ማን ነው? ሐመር ማለት የኖህ መርከብ ነው። በመርከቧ ማን ተሻገረ? ፍጥረት በሙሉ ተሻግሯል። ወደ አካዳሚ ስለመጡ በጣም ደስ ብሎኛል እ ጓደኞቼ ደስ ሲሉ ሁሉ ነገር በጣም ደስ የሚለው እኔም በጣም ደስ ብሎኛል ቡቻቻ ምሳ ሰዓት እየደረሰ ነው ስለዚህ ወደ ቤት መሄድ አለብን ይኸውልሽ አንድነት ራሷ ታያለሽ ምግብ ይዛለን ትመጣለች አረ እሷ አታመጣልንም እንደውም ቶሎኑ ብላናለች እንዴ ልንገርሽ ይኸውልሽ እየፈለገ ሊገር ይመጣል እንጂ እኔ ከዚህ ትምህርት የተማ የተማኝ መጫወትን ነው የምፈልገው ባለበላም ችግር የለም እንደ ኧረ፣ ተው ቡቻቻ። ግን በኋላ አንድነት ትቆጣለች። ቶሎ እንሂድ። ተይው እንጂ ዋ ቦ ጓደኞቼ። እና ስሙ ስሙ ራሱ ደስ ይለም። ሐመር ሐመር ማለት እኮ መርከብ ነው ብሎ አንድ ልጅ ስናገር ለአባባ መልካሙ ሰምቻለሁ። አዎ፣ ስለዚህ እኔ ከዚህ ትምህርት ቤት መሄድ አልፈልግም፣ አልፈልግም፣ አልፈልግም። በቃ አንተ እምቢ ካልክማ እኔም ለምን ከጓደኞቼ የገይጃል ጨውታ ሽ አረ እኔ ሄዳለሁኔት ለየት የሚያደርጋችሁ ነገር ምንድን ነው? ልጆች ከዘመኑ ጋር አብረው የሚራመዱ በቴክኖሎጂም፣ በአስተሳሰብ በብዙ ነገር አብረው የሚሄዱ እንዲሆኑ ለየት ያለ ነገር እናንተ ጋር እናገኛለን። ከቴክኖሎጂ ጋር ተያይዞ ልጆች ከታች ጀምሮ በቴክኖሎጂ ልክ ዘመኑን ያማከለ እንዲሆን ዌብሳይት፣ የራሳችን ኢንተርኔት አለን። ወላጆች ቀጣይ የምንሰራበትም ሰፋ አድርገን ዶክመንትድ የሆነ ሀርድ ኮፒ የሆነ ትተን በሶፍት ኮፒ ወላጆች ልጆቻቸው ቁጭ ብሎ ቤታቸው እየሄዱም ድራይቭ እያደረጉም ቢሮ ቁጭ ብሎ የሚከታተሉበትን ሲስተም እየዘረጋን ነው። ከዛ ባሻገር ልጆች ከታች ዘምሮ ቴክኖሎጂውን እንዲወዱት፣ ኮምፒውተር እንዲማሩ ከፍተኛ ጥረት እናደርጋለን። ኦዲዮ ቪዥዋሎችን ለምሳሌ ቴዎሪ ብቻ እንዳይሆን ክፍል ውስጥ የተማሩትን ነገሮች በተግባር ኦዲዮ ቪዥዋል ገብተው እንዲያዩ፣ ይሄ ልጆች በጣም ኢንተርቴይን ያደርጋቸዋል። ፕላስ ወላጅንም ደስ ይለዋል። እኛ ከምንም በላይ ሁልጊዜ የምንሰራበት ስራ ስለሆነ ይሄ ለየት ያደርገናል። ሞክራለሁ፣ ሞክራለሁ፣ እጅ አልሰጥም። አዲስ ነገር አያለው። ህልሜን እፈጥራለሁ፣ ህልሜን አሳካለሁ። በተስፋ ሞክራለሁ፣ ሞክራለሁ፣ በጥረት ሞክራለሁ። ስሜን አስጠራለሁ፣ ታሪክ ሰራለሁ፣ ታሪክ ሆናለሁ። ሰዊ በለደ ሌላ አሁን ያለን ከኬጂ እስከ ስምንተኛ ክፍል ነው። ሶስት ብራንቾች አሉን። አንደኛው ወደ ታንከር ውሃ ታንከር አካባቢ አየር መንገድ ጀርባ የሚገኘው ነው ኬጂ ሁለተኛው ቁጥር ሁለት ይሄ ከአንደኛ እስከ ስምንተኛ ክፍል ነው። ሶስተኛው ቁጥር ሶስት የኬጂ አሁንም ከፕራይመሪ ክፍል ለፊት ያለ አንድ ቀጣዩ 2018 የሚጀምር ትምህርት ቤት አለን እዚህ ከሁለት ዓመት በኋላ እስከ ሃይ ስኩል ብሎም እስከ ኮሌጅ ነው። የረጅም ጊዜ እቅዳችን ሀይ ስኩል ከዛ ኮሌጆችን ለመክፈት ነው። በእርግጠኝነት ደግሞ ይሄ ካለን ቆራጥ ቁርጠኝነት አንጻር እናደርገዋለን። ስጋት ድገባችሁም አይገባም። እንደው ለመሆኑ ምን መሆን ነው የምትፈልጉት? እኔ አስተማሪ ነው መሆን የምፈልገው። እኔ ዶክተር መሆን ነው የምፈልገው። ፖሊስ መሆን ይፈልጋል። ፓይለት መሆን ነው የምፈልገው። እኔ አስተማሪ ነው መሆን የምፈልገው። ዶክተር ነው መሆን የምፈልገው። እኔ የጠፈር ተመራማሪ ነው መሆን የምፈልገው። ዶክተር መሆን እፈልጋለሁ። ፓይለት መሆን ነው የምፈልገው። ዶክተር መሆን ነው የምፈልገው። ሳይንቲስት መሆን ነው የምፈልገው። ዶክተር መሆን ነው የምፈልገው። እኔ ከዚህ ትምህርት ቤት ብዙ ነገር እጠብቃለሁ። ትውልድም ያሻግራል ዶክተር ብትሉ መምህር ብትሉ አገር መሪ ብትሉ ብዙ ብዙዎችን እናገኛለን ሚስተር መለስ ለሰጡን በቂ ማብራሪያ በጣም ከልብ እናመሰግናለን አሁን ዛሬ ራሱ ስንመጣ የቤታችን አይነት ስሜት ተሰምቶናል ልጆቻችን ደግሞ ሲመጡ የበለጠ የቤታቸው አይነት ስሜት እንዲሰማቸው እንፈልጋለን ጥያቄ ካለን እንግዲህ ለዛሬ ያለን ጥያቄ ይሄ ነው ግን ጥያቄ ካለን እንደ ልባችን መምጣት እንደምችል ስለተነገረን ተመልሰን መተን ጥያቄያችንን እናቀርባለን በጣም እናመሰግናለን። ከልብ አመሰግናለሁ። እኔም ደስ ይለኛል። ሐመር ገንብተን ትውልድን እናሻግራለን። በየትኛውም ሰዓት መደወል ትችላላችሁ። አኒ ታይም ደውላችሁ ተጨማሪ ሀሳብ ካላችሁ የምትጠይቁት ነገር ካለ ጠይቁ፣ ደውሉ፣ አይዟችሁ። እንኳን ደህና መጣችሁ ነው ማለት ንፈልገው ተንክ ሶ ማች